ለዱባይ ደርሶ መልስ ጌታቸው ይችላቸዋል ሰርግ ላይ ሲሆኑ የሚያወጡት ወጪ ብዙ ነው እና ሰሳማ ሰባ ሰባ ሺ ወደ መቶ ሀምሳ ሺ ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ ከኔ ጋር ሁሉ ሰላም ነው ለዚህ ቻናል አዲስ ሲሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ዳኒ ዳኒ ሮያል ማለት ነው ለአብርሽ እና ለሩታ የሚሆን የደርሶ መልስ የአየር ትኬት እኔ እችላቸዋለሁ ብሏል። ማለት ነው እንግዲህ እንደሚታወቀው አሁን የፊታችን በሰላሳ ማለት ነው መጋቢት ሰላሳ የአብርሽና የሩታ የቀለበት ስነስርዓት ይካሄዳል። እሱ የሚካሄደው ደግሞ በዱባይ ከተማ ነው ማለት ነው። ስለዚህ ያው ባለፈውን ቪዲዮ ሰርቼላችኋለሁ። በሰላሳ ሁላችሁንም እንዳትቀሩ ጠርቻችኋለሁ በሚለው ዱባይ ደርሶ መስጠቄታችሁ ይችላችኋል ወዳጆች ይገኛል ዱባይ ደርሶ መስጠቄታ ይችላችኋል

ሰርግ የሚደግስ ሰው ብዙ ወጪ አለበት፣ በጣም ብዙ ወጪ አለበት። እና እኔ ደግሞ ትንሹን ነገር ያቅሜ ልቻላችሁ ብዬ የትኬት የደርሶ መልስ ትኬት ለሁለታቸው ችያቸዋለሁ ብሏቸዋል። በጣም ደስ ይላል። ነት ጓደኝነት ማለት እንደዚህ ነው ማለት ነው። እና በጣም ነው አብርሽና ርታ እንኳን አረ ትጎዳብናለህ፣ ይሄ እኮ በጣም ብዙ ብር ነው። እኛ እንደዚህ አንፈልግ ምናምን ብለውታል። የምር ምክንያቱም ያው እንዳይጎዳባቸው ማለት ነው። ግን ዳኒ ምንድን ነው ያለው? ችግር የለውም እኔ አስቤበት ነው እንጂ ዝም ብያ አይደለም የተናገርኩት። ሳስብበት ነበር ያደርኩት። ሳስበው በቃ ቢያንስ የሆነ ነገር ማገዝ እንዳለብኝ ገባኝ። ከማገዛቸው ነገር ደግሞ ይሄ ቢሆን ጥሩ ነው ብዬ ስላሰብኩኝ የሁለታችሁንም የአየር ትኬት ትችላለሁ ብሏል። በነገራችን ላይ በዚህ ሰዓት በዚህ ወቅት ማለት ነው ዱባይ ደርሶ ለመመለስ ለአንድ ሰው ሰባ ሺህ ብር ነው የሚያስፈልገው። ስለዚህ ለአብረሽ ሰባ ሺህ ብር፣ ለሩታ ሰባ ሺህ ብር፣ በአጠቃላይ መቶ አርባ ሺህ ብር ማለት ነው። ዳኔ ትኬት እየቻለው ማለት ነው። እነ በጣም ነው ደስ የሚለው። ጓደኝነት እንደዚህ ነው ማለት ነው። እና በቃ ጓደኛ ማለት ለዛ ሰው መቀመል፣ መልካም ነገር መመኘት፣ ባለው ነገር ማገዝ ነው ማለት ነው እና በነገራችን ላይ የአብርሽ ኦደንሶች ዳኒን አይወዱትም ከዚህ በፊት እና፣ አሁን ግን የሚወዱት ይመስለኛል እውነት። እና ብዙ ጊዜ ምን ብለው ያስባሉ፣ የአብርሽ እና የሩታ ፍቅር የተበጠበጠው ሩታና ሩታና ማነ ጽጌና ዳኒ በፍቅራቸው መሀል ከገቡ ጀምሮ ነው ብለው ያስባሉ። እና ብዙ ጊዜ ኮሜንት ላይታችሁ ከሆነ በተለይ አብርሽና ሩታ እና ዳኒ ሆነው የሚሰሩበት ቪዲዮ ካለ የአብርሽ ደጋፊዎች በሙሉ ኮሜንት ላይ ገብተው ምን ይላሉ አብርሽ ከነዚህ ልጆች ራቅ ሩታ ከነዚህ ልጆች ራቂ ነው ኮሜንቱ በሙሉ ማለት ነው እና እነሱም ያው ለነ ዳኒ ጥላቻ ስላላቸው ሳይሆን አብርሽን በጣም ስለሚወዱት ሩታንና አብርሽን ፍቅራቸውን ስለሚወዱት በእነሱ ምክንያት ወይንም በሌላ ሶስተኛ ሰው ጣልቃ ገብነት አብርሽና ሩታ እንዲጣሉ እንዳይለያዩ ስለሚፈልጉ ነው እንጂ የሌላ ሰው ጥላቻ ኖሮባቸው አይደለም ማለት ነው። ዳኒም እንደሚታወቀው ፌመስ ነው ከናብርሽ በፊት ነገር ግን ያው እዚህ እነሱ ጋር መስራት ሲጀምሩ ነው ፀዊ የመጣው እና ያው ለረጅም ሳምንታት ተጓቶ ተጓቶ እዚ እስከሚደርስ ድረስ የነበረው አብርሽ ጽጌና ዳኒ ሮያል ከገቡ ጀምሮ ነው ማለት ነው ከናብርሽ ጋር ሲቀላቀሉ ያው እንትናቸው አብርሽና ሩታ ፀብ እየሆኑ መጡ ማለት ነው። እና ለዛ ብለው የሚያስቡት የአብርሽ ኦዲንሶች የነ አብርሽና የሩታ ፍቅር መቀዝቀዝ ምክንያት ዋነኛው ምክንያት ዳኒ ነው ብለው ስለሚያስቡ በጣም ነው የማይወዱት ማለት ነው። እና ከዚህ በኋላ ግን ዳኒን እንደምትወዱት እና እንደምታከብሩት እንደገና ደግሞ አንድ ሰብስክራይብ ያረጋችሁት ካላችሁ ሰብስክራይብ እንደምታደርጉት ተስፋ አደርጋለሁ። ምክንያቱም ያው የጓደኝነት ጥጉን አያቸው እያቸው ምን ያክል እንደሚወደው ሩታን ምን ያክል እንደሚወዳቸው እና ቤስት ጓደኛቸው እንደሆነ በዚህ ተረዳላቸው ብዬ አስባለሁ። ማለት ነው እና ጓደኝነት እንደዚህ ነው። በነገራችን ላይ ትጣላላችሁ፣ ትታረቃላችሁ። ሰው አይደለም አንድ ቤት እየኖራችሁ ጓደኛ ሆናችሁ አይደለም፣ እግርና እግርም ይጣላል። ስለዚህ ኖርማል ነው። ጓደኛሞች እስከሆኑ ድረስ መጣላት መታረቅ ያለ ነገር ነው ና እና ለማንኛውም ግን ማለት ነው ዳኒ የምር እንደዚህ ያልጠበቅኩትም በጣም ጎበዝ ልጅ ነው። ይሄን ማሰቡ ራሱ አንዳንዴ አንዳንድ ሰው የሆነ ነገር የማድረግ አቅሙ እያለ ራሱ ምን ማድረግ እንዳለባቸው የማያውቁ ሰዎች አሉና፣ አብርሽ ግን ያው ሰርግ የሚደግስ ሰው ብዙ ወጪ እንዳለበት ተረድቶ ይሄን ለማድረግ ማሰቡ ራሱ በጣም ደስ የሚል ነገር ነው ማለት ነው። ግን በደንብ ቢሻለው እና እንደገና ቢያስብበትና አብሯቸው ቢሄድ ደስ ይላል ማለት ነው። ማለት ደስታቸውን እዛ አብሯቸው ከነሱ ጋር ሄዶ እዛ በከፍል ደስ ይለኛል ማለት ነው። እና ምንድን ነው ጽጌ ግን ተጠይቃ፣ እንዴት ነው አንቺ አምነሽበታለይ ዳኒ ዳኒ ለእኛ ትኬት ካልከፈልኩ እያለ ነው ተብላ ተጠይቀ ነበረ ጽጌ ማለት ነው። እሷ ግን አለስማማም። እንዴት ነው ይሄ ሁሉ ብር ለእናንተ የሚሰጠው ብላ እንግዲህ ተቃውማለች ማለት ነው። ስለዚህ እሱም ይሄን ነገር አደርጋለሁ ከማለቱ በፊት ጽጌ ማማከር ነበረበት። ምክንያቱም ያው ጽጌና ዳኒ ጓደኛሞች ናቸው። ስለዚህ የሆነ ነገር ማድረግ ሲፈልግ እሷ ማስፈቀድ ያለበት ብዬ አስባለሁ። እነሱ ምንም ነገር የለንም ይላሉ፣ ግን ቢስቱ ጓደኛሞች ብቻ አይመስሉኝም ፍቅረኛሞችም ናቸው። ስለዚህ አንድ ሰው ፍቅረኛሞች ከሆኑ ደግሞ እሱ በፈለገው የሆነ ነገር ማድረግ የለበትም። የሆነ ነገር ካሰበ ለእሷ ማማከር አለበት። ምንም ነገር ማድረግ ሲፈልግ እሷ ማማከር አለበት ማለት ነው እና እሷ ደግሞ ሼም የለም፣ ምን የለም፣ ምን የለም እዛው ፊታቸው ተስማሚ ያለች ወይ ስትባል እኔ አልስማማም፣ እንዴት ነው እንደዚህ የሚለው ይህን ያክል ብር ለእናንተ ማክፈል የለበትም ብላ ተናግራለች ማለት ነው። ግን እየቀለደች መሆን አለበት ማለት መጨረሻ ላይ እንጃ፣ ነገ ተነገ ወዲያ ፕራንክ ነው ማለት አለባት እንጂ መቼም እንደዚህ አይናውጣ ሆና ለእናንተ መከፈል የለበትም ማለት አለባት ብዬ አላስብም። ግን እንጃ አውቃ ሊሆን ይችላል። ነገር ግን እሱ እኔ ፈልግ ዋለው ነኝ የመችላችሁ ብሏል። በጣም ወደስ የሚለ መቻችሁ ማለት ነው የምር እና ቢችሉ ቢችሉ አብሮ ቢሄዱ በጣም አሪፍ ነበረ። ማለት ዳኒም ጽጌ ምናምን እንዳለ ቢሄዱ ጓደኞቻቸው ቢያጅቧቸው በጣም ደስ የሚል ነገር ነበረ። ነገር ግን ስላልቻለ ያው ትኬቱ ብቻ ለመግዛት ነው የወሰነው ማለት ነው። በጣም ነው ደስ የሚለው ጓደኝነት ማለት እንደዚህ ነው። እውነት ይህ መረዳቱ ራሱ በጣም ሊያስመሰግነው ይገባል ማለት ነው። አንዳንዴ ጓደኛን የጓደኛን ትክክለኛ ቦታ የምናውቀው እንደዚህ ነው። የሆነ ነገር ሲያስፈልገን የሆነ ነገር በእርግጥ የሆነ ነገር አይቸግራቸውም እነዚህ ልጆች፣ በቸግራቸውም ግን ዋናው ነገር ምንድን ነው ማሰቡ እና ማሰቡ አስቦ ማድረጉ በጣም የሚደነቅ ነገር ነው ማለት ነው። ስለዚህ ዳኒ ሊመሰገን ይገባል። በጣም ምርጥ ጓደኛ ነው ማለት ነው። እውነት በዚህ ሰዓት ይህን ያክል ብር አውጥቶ ለጓደኛ ቲኬት የሚችል የለም ማለት ነው። ስለዚህ ዳኒ አመስግኑት። እርግጠኛ ነኝ ከዚህ በኋላ የአብርሽና የሩታ አፍቃሪዎች ወዳጆች ለዳኒ ያላቸው አመለካከት ይቀየራል ብዬ አስባለሁ ማለት ነው። እናንተ እንደምታስቡት አብርሽና ሩታ ሊያጣላ የመጣ አይደለም። በእነሱ መለያየት የሚደሰት ልጅ አይደለም። በእነሱ መከፋት የሚደሰል ልጅ አይደለም። ስለዚህ ይሄ መልካም ጓደኛቸው መልካም ልጅ እንደሆነ ትረዳላች ብዬ አስባለሁ። የምር ሁላችሁም አስተሳሰባችሁ እንደሚቀየር አውቃለሁ። ድሮም ያው እንዳልኳችሁ ነው። ክፉ ሆነው ሳይሆን ግን ምንድን ነው አብርሽ ሲናደድ ወይ እሱ ሲከፋ ማየት ስለማይፈልጉ እሱን የሚያስከፋውን ሰው በሙሉ ነው ከዛ ሰው ረቅ ብለው የሚናገሩት እንጂ፣ ዳኒ እዚህ ያክል አብረሽና ለርታ ያስባል ብለው አያስቡምና ና። ለዛ ነው ከዚህ በኋላ ግን እውነት ዳኒ ምርጥ ጓደኛው እንደሆነ ትረዳላችሁ ብዬ አስባለሁ። እንደዚህ ምርጥ ምርጥ ጓደኛ ያብዛልን። የሰው ደስታ የሚያስደስተው ሰው ደግሞ ትክክለኛ ሰው ስትሆኑ ደግሞ የሰው ደስታ ያስደስታችኋል። የሰው ማግኘት ልክ እናንተ እንዳገኛችሁት አድርጎ ያክል ነው የሚሰማችሁ እና በጣም ደስ ይላል ማለት ነው። እና ምችት ይበላችሁ የቀለበቱን ፕሮግራም ደግሞ ማመጣ ፕሮግራሙን የቀለበታቸውን ነው ማለት ነው። እሱም ደግሞ የምናየው ይሆናል ግን ያ